ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው፣ እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። በህዝብ የተመረጠን መንግስት በኃይል በማፍረስ ዘለን አራት ኪሎ አራት ኪሎ ማለት ተራ ልምምድ ሆኗል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህ በረሃ ላሉት ብቻም ሳይሆን ባንድ እግራቸው በረሃ በአንድ እግራቸው ደግሞ ፓርላማ ያሉትን ጭምር እንደሚመለከት ጠቅላይ ሚኒስትሩ አስታውቋል። በየአካባቢው የምንዋጋቸው ሰዎች የድንቁርና ጌቶች በመሆናቸው ሰዎቹ አትማሩ፣ አትታከሙና አትረሱ የሚሉ መሆናቸውን አመልክተዋል። በመቶ ዓመት ጊዜ ውስጥ ሰባት ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው ሲሉም ጠቅላዩ ተደምጠዋል። መሪው ይህንን ያሉት መጋቢት 11 2017 ዓ ም ለፓርላማ አባላት በሰጡት ምላሽና ማብራሪያ ነው። ኢትዮጵያም ከኤርትራ ጋር የምትገኝበት ወቅታዊ ሁኔታ፣ የፕሪቶሪያው የሰላም ስምምነት አፈጻጸም፣ የትግራይ ክልል አሁናዊ ሁኔታና የጊዜያዊ አስተዳደሩን እንዲሁም የሰላም እጦትን ለመፍታት እየተደረገ ያለውን ጥረትን በተመለከተ መሪው ማብራሪያና ምላሽ ሰጥተዋል። የምክር ቤቱን ውሎ በትንታኔ መረጃችን ተመልክተነዋል። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ እየጋበዘን በቀጥታ

ጠቅላይ ሚኒስትር አብይ አህመድ ከሕዝብ ተወካዮች ምክር ቤት አባላት ለተነሱላቸው ወቅታዊ በሆኑ ሀገራዊ፣ ዲፕሎማሲያዊ እንዲሁም ቀጠናዊ ጉዳዮች ላይ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ በምርጫ ይሁንታ የተመረጠን መንግስት ጥላለሁ ሲሉ ዝም ማለት አይቻልም፣ ተፈጥሮ እንደዛ አይደለም ብለዋል። የምንዋጋው ዘላቂ ሰላም ለማምጣት ነው ያሉት መሪው ስልጣን ላይ ያለው አካል ኃይል መጠቀም እንደሚችል ያለም ክፍት ዕውቀት መሆኑን አንስተዋል። በህዝብ የተመረጠን መንግስት በኃይል በማፍረስ ዘለን አራት ኪሎ አራት ኪሎ ማለት ተራ ልምምድ ሆኗል። ይሄ በረሃ ላሉት ብቻም ሳይሆን በአንድ እግራቸው በረሃ በአንድ እግራቸው ደግሞ ፓርላማ ያሉትን ጭምር ይመለከታል ሲሉም ተናግረዋል ጠቅላዩ።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 ጦርነትን በተመለከተም ወደኋላ ኋላ መለስ ብለው የኢትዮጵያን የመቶ ዓመት ታሪክ ቢመለከቱ በዓመት ጊዜ ውስጥ ሰባት ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የእኛ መንግስት ነው ሲሉም ተደምጠዋል። ቤንሻንጉል ላይ ኦሮሚያም በርካታ የታጣቂ ቡድን ክንፎች ወደ ሰላም ገብተዋል። በአማራ ክልልም ባለፉት ሁለትና ሶስት ቀናት ብቻም ከሰባ በላይ ሰዎች በሰላማዊ መንገድ ገብተዋል። በመንግስታችን ከኢህአዲግ ጋር አይወዳደርም። በአደረጃጀት በሳቢው በተግባሩም በማንኛውም መመዘኛ ብልጽግና ከኢህአዴግ ጋር አይወዳደርም በማለት ለተወካዩ ምላሽ ሰጥተዋል። ባለፉት ሰባት ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት፣ ጉዳት አምጪ እንደሆነ ስለምናቅ ነው። ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋል ታጣቂዎች በሰላም ተደራድረን አላስገባንም። ይህ አይታወቅም። ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት ሁለት ሶስት ቀናት ብቻ ከሰባ በላይ ሰዎች በሰላማዊ መንገድ ገብተዋል። ሁለት ሶስት ቀን ብቻ። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። በተያዘም በየአካባቢው የምንዋጋቸው የጥፋት ኃይሎች ትምህርት እንዳይስፋፋም በብዙ እየጎዱን ይገኛሉ ሲሉ ጠቅላይ ወቅሰዋል። ጠቅላይ ሚኒስትሩ በየአካባቢው የምንዋጋቸው ሰዎች የድንቁርና ጌቶች በመሆናቸው ሰዎች አትማሩ፣ አትታከሙና አትረሱ የሚሉ ናቸው ብለዋል። የድሮ ሽፍቶች እንኳን በየአካባቢያቸው ያሉ የአብነት ትምህርት ቤቶችና መድረሳ አይዘጉም፣ የአሁኖቹ ግን ከነሱም የባሱ ናቸው በማለት ወቅሰዋል። ነገር ግን በእኛ በኩል ሰፋፊ የትምህርት ቤት ጥገናዎች በተለይ ጀማሪዎች ላይ ሰፋፊ ስራ እየሰራን እንገኛለን ያሉት በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው፣ ምንዋጋው ከድንቁርና ጌቶች ጋር። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የሚገርመው አንድ አካባቢ ላይ የኤችአይቪ የስኳር የወባ መድኃኒት ከፋርማሲ አውጥተው የሚደፉ ግን ለዛ ህዝብ የሚታገሉ ኃይሎች ያሉበት፣ ማዳበሪያ ለህዝቡ እንዳይደርስ የሚጥሩ ናቸው። ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ነው። እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን ይገኛሉ፣ ልጆቻችን እንዳይማሩ። የድሮ ሽፍቶች እንኳን በየአካባቢያቸው ያሉ መድረሳና አብነት ቤቶች አይዘጉም። ሽፍቶች ናቸው፣ አብነት ቤቶች ከሆነ አይነቁም፣ መድረሳ አይነቁም። የአሁኖቹ ከነሱም የባሱ ናቸው። በተጨማሪም ጠቅላይ ሚኒስትሩ በአማራም በኦሮሚያም ያሉ የጎበዝ አለቃዎች ይደራደራሉ፣ ሽማግሌ ይልካሉ። ይህን እዚህ ሳወራ እንትና ነው ልደራደር ያለው እያሉ እጅ ይቀስራሉ። እንዲህ የሚሉት ግን ራሳቸው ተደራዳሪዎች ናቸው በማለት አጋልጠዋል። አምስት ስድስት ዓመት ቢዋጋ ማንም ሰው አራት ኪሎ ስለማይደርስ ዋጋ የለውም ብለዋል። በሌላ በኩል ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት መሪው በመድረኩም ተናግረዋል። የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል መርህ፣ ህዝቦች በሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚያስፈልገው ልማት ነው። ተባብረን መልማትና መስራት እንጂ አንዱን አንዱን መውጋት የእኛ እቅድ አይደለም ነው ያሉት። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለንም ብለዋል። በቂ ዝግጅት ስላለን ማንም አያስቆመንም። ዝግጅት የምናደርገውም ጦርነት ለማስቆም ነው ሲሉ ማክለዋል። በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረድ ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ ህዝቦች በሚጠቅም መርህ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው። እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም፣ ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሽቲቭ ከማንም ጋር የመዋጋት ፍላጎት የለንም። የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠውና በመደመር መጽሐፍም ላይ የተካተተ ጉዳይም ነው ብለዋል። አላዋታንም አላዋጣንም ሆብን ወገን